ጤና ይስጥልን። ተመልካቾቻችን እንዴት ናችሁ? እየተከታተላችሁ ያለው ሳምንታዊ ማራኪ ጤና ነው። ማራኪ ጤና በዛሬ ፕሮግራሙ ከቆዳ ጋር ተያይዘው ስለ ስኪን ኬር እንዲሁም ስለ ስኪን ታይፕ እንመለከታለን። መሰረታዊ የቆዳ አጠባበቅ እና እንዲሁም የቆዳ አይነታችን ምን አይነት መሆን አለበት የሚለውን አያይዘን እናነሳለን። በዶክተር ፈይሰል ልዩ የቆዳ ክሊኒክ ተገኝተናል። እሱም በማስመልከት እንግዲህ ዶክተር ሙያዊ ሀሳባቸውን ያጋሩናል። እንደተለመደው እንድትከታተሉም ከወዲሁ ጋብዛለሁ። ዶክተር፣ እንግዲህ ለዛሬ የምናነሳው ሀሳብ ስለ ቆዳ አይነታችንና እና ስለ ቆዳ አጠባበቃችን ይሆናል። መጀመሪያ መሰረታዊ የምንለው የቆዳ አጠባበቅ እና የቆዳ አይነት ምንድን ነው የሚለውን ከማየታችን በፊት ቆዳ አይነት አለው የሚለውን እንመልስ። እስኪ ለተመልካቾቻችን የቆዳ አይነት አለው? ካለውስ ምን አይነት የቆዳ አይነቶች አሉ? ስንት አይነት አሉ? ብዙ ጊዜ ስለፊት ቆዳ ሲወራ የቆዳ አይነት ይነሳል። ብዙ ታካሚ የቆዳ አይነት ማወቅ እፈልጋለሁ ብሎ ወረፋ ይዞ ከእርዳው አውጥቶ ይመጣል። ስለዚህ በጣም መሰረታዊ እንደሆነ መረዳት ይቻላል ማለት ነው ፕሮዳክቶቹንም ሲገዙ ይሄ ለዚህ አይነት ቆዳ ነው የሚሆነው ይኛው ሰንስክሪን ለዚህ አይነት ነው ይኛው ሞስቸራይዘር ለዚህ አይነት ነው ይባላሉ። ከዛም አንፃር አንዳንዴ ሰዎች ለምሳሌ በብዙ ብር ፕሮዳክት ገዝቶ ይመጡ እና እኛ ጋር ሲመጡ ይሄ አይሆንህም፣ ይሄ አይሆንሽም ብለን ምንተውበት አጋጣሚዎች በጣም ብዙ ናቸው። ስለዚህ የቆዳ አይነት ማወቅ በጣም ኢምፖርታንት ነው። የቆዳ አይነት አለው፣ የፊት ቆዳ አይነት አለው፣ አክቹዋሊ ሁሉም የሰውነታችን ክፍል ቆዳ አይነት አለው ብንልም ይህንን ስንል ከምን አንጻር ነው? ውስጡ ካለው የውሃ ይዘትና የቅባት ይዘት ነው። የቆዳ አይነት ስንል ብዙ ሰዎች የሚፈልጉት ማወቅ የሚጥሩት ይህን ነው። የቆዳን አይነት ግን በሌላ መልኩ በከለርም ለይተን እንከፍላለን። ለምሳሌ እንደ ቆዳ ከለራችን ለተለያየ ህመም ተጋላጭነታችን ይጨምራል ነው የሚባለው። ግን ዋናው ብዙ ሰው የሚፈልገው የቆዳ አይነት ሲባል ውስጡ ያለው የውሃ ይዘት የቅባት ይዘትና አንዳንዴ ፒኤች የሚባል ነገር አለ ውስጡ ያለው የአሲዲቲና የአሲዲቲ ባህሪ አሲዲክ ባህሪው መሰረት አድርገን ነው የምንከፍለው። ስለዚህ ይህን መሰረት አድርገን ስንከፍል አራት አይነት የቆዳ አይነቶች ይኖራሉ። በዋናነት ደረቅ ቆዳ የሚባል አለ፣ ወዛም ቆዳ የሚባል አለ። የተቃራኒው ማለት ነው፣ የደረቁ ተቃራኒ ወዛም ነው የሚሆነው። አንዳንድ ጊዜ ደግሞ ለየት ብሎ ሴንሲቲቭ የሚባል ቁጡ ባህሪ ያለው። አንዳንድ ሰዎች አሁን ይህንንም ሰንስክሪን አይስማማኝም ይሄኛው ክሬም አይስማማኝም ይሄም ሳሙና አይስማማኝም ይላሉ። ይሄ ብዙ ጊዜ የሚገጥመው ሰንስቲቭ ስኪን ያላቸው ሰዎች ላይ ነው። እዛም ይሄ ቁጡ የሆነ ፊት በጣም ለትንሽ ለትልቁ የሚቆጣ የሚበሳጭ ማለት ነው። ሌላኛው አይነት ደግሞ ኮምቢኔሽን ስኪን ታይፕ እንላለን። ኮምቢኔሽን ማለት አንድ ሰው ሁለት አይነት ወይ ደግሞ ሶስት አይነት የቆዳ አይነት ካለው ቅልቅል ማለት ነው ደረቅ እና ወዛም ቆዳ አይነት ሊኖረው ይችላል። ብዙ ጊዜ የሚገጥምን ግንባር አካባቢ ወዛም ይሆንና ከግንባሮች ያለው የፊቱ ክፍል ደረቅ ሊሆን ይችላል። ወይ ደግሞ ደረቅም ሆኖ በዛው ልክ ደግሞ ሴንሲቲቭም ይሄ ቁጡም ሊሆን ይችላል። ወዛምም ሆኖ ቁጡ ሊሆን ይችላል። ስለዚህ አንድ ሰው ሁለት እና ከሁለት በላይ የቆዳ አይነት ካለው ኮምቢኔሽን ወይ ደግሞ ቅልቅል የቆዳ አይነት ታይፕ ብለን እንጠራለን። አንዳንዴ ኖርማል የቆዳ አይነት የሚባል አለ። ያው ከነዚህ ውጭ የሆነ ምንም ችግር የሌለበት ፒኤቹ ባላንስ የሆነ የውሃ መጠኑ በጣም የተመጣጠነ የሆነ የቅባት መጠኑ የተመጣጠነ። ይህን በማለት እንጂ በማየት አላውቀውም፣ እውነቱን ለመናገር። የለም ማለት ይቻላል፣ አይገኝም። ኖርማል ቆዳ ማግኘት አይገኝም። ሁሉም ሰው አራቱ ከጠቀስናቸው ውስጥ ሊሆን ይችላል። ኖርማል ቆዳ ማግኘት ምናልባት ወጣት ልጆች ላይ አልፎ አልፎ ይሄ ወደ ኖርማል የተጠጋ ቆዳ ልናገኝ እንችላለን። በጣም ግን በጣም ሪያ ነው እሱ ለማለት ያክል ነው። በጣም ይገርማል። እንግዲህ ቆዳችን አይነት አለው ካለ እንዴት እንለያቸዋለን? አሁን የኔ ቆዳ አይነት ኮምቢኔሽን ነው ሴንስቲቭ ነው የሚለውን በምንድን ነው የምለየው? በፊት በፊት ፈጣሪ መስገን ያው ቴክኖሎጂው ጥሩ ነው። በፊት በፊት ሰዎች ቤት ውስጥ ሲታጠቡ እዚህ ጋር ስታጠብ ይደርቅብኛል፣ እዚህ ጋር ታጥቤ ትንሽ ስቆይ ወዙ ይመጣል። አስር ደቂቃ፣ ሀያ ደቂቃ፣ ሰላሳ ደቂቃ ጠብቃችሁ ይባላል። አንዳንዴ ደግሞ የሆነ ነገር ወረቀት አርጋችሁ ብቻ ብዙ ባህላዊ መንገዶች ነበሩ። እነሱ ብዙ ማያስኬዱ። አሁን ጊዜው የቴክኖሎጂ ነው። አንደኛ ባለሙያ ጋር ሲመጣ በጣም የተለያዩ መሳሪያዎችን በመጠቀም እስኪንታይፓቸውን ለመለየት እንሞክራለን። አሁን አሁን ደግሞ እንደዚህ አይነት ትልልቅ ማሽኖች አሉ። እነሱ ዋና ስራቸው አንዱ ስኪን ታይፕ መናገር ነው። ከዛ ውጭ ግን በጣም ብዙ የሆኑ ወደ አስራ ምናምን አይነት ቆዳ ላይ ያሉትን ባህሪ መግለጽ ነው። ቅባትም ካለው የቱጋ ቅባት አለው፣ ደረቅም ከሆነ የቱጋ ደረቅ ነው፣ የቱጋ ነው ሰንስቲቭ የሆነው፣ ምን ያክል ቅባት ሳለው፣ ምን ያክልስ ደረቅ ነው፣ ከዛም አልፎ ምን ያክል የውሃ መጠን አለው ፊታችን ለምሳሌ ወዛም ሆኖ አንዳንድ ጊዜ በጣም ብዙ ሰው ጥያቄ የሚጠይቀኝ እሱ ነው። ፊት ወዛም ሆኖ ግን ስታጠበው ይደርቃል ይላል። እሱ የስኪን ዲሃይድሬሽን እንለዋለን። ወዛ አለው ውስጡ ያለው የውሃ መጠን ወይ ደግሞ ሰውዬው የሚጠቀመው የውሃ መጠን አናሳ ከሆነ፣ ወይ ደግሞ ቆዳ ውሃ ይዞ የመቆየት አቅሙ ደካማ ከሆነ ወተር ሪቴንሽን ካፓሲቲ እንለዋለን። እነዚህ እነዚህ ነገሮች ወዛም ፊት ደረቅ እንዲመስል ሊያደርጉ ይችላሉ። እዚህ እነዚህ ጋር የተለየ የምታደርግ ነገር ይኖራል ማለት ነው። ሰው መሳሪያዎች እንጠቀማለን። በዛ መሳሪያዎች ለመለየት እንሞክራለን ማለት ነው። ይለያል ብዙ ጊዜ እሱን መሰረት አድርገን ነው ወደ ስኪንኬር ወይ የቆዳ አጠባበቅ ሂደት ውስጥ የምንገባው ማለት ነው። እንግዲህ የቆዳ አይነታችንን ካወቅም በኋላ ቀጣይ የመጣው ስኪንኬር ነው። ለየትኛው የቆዳ አይነት የትኛው ስኪን ኬር አመቺ ነው ወይ ደግሞ ተስማሚ ነው የሚለውን ለምሳሌ የሴንስቲቭ እና ኮምቢኔሽን የሚጠቀመው ተመሳሳይ ፕሮዳክት ነው ወይስ ይለያያል? እያንዳንዳቸው ብዙ ጊዜ አስቸጋሪ የሚሆነው ኮምቢኔሽን ስኪን ያላቸው ሰዎች ላይ ነው፣ ስኪን ኬር መምረጥ በጣም የሚከብደው። ለምሳሌ አንድ ሰው እንዳልሽው ሴንስቲቭም ኖሮት ኦይሊም ቢሆን እንደውም ትንሽ ሚሻል ይመስለኛል። ግን ፕሮዳክቶቹ ብዙ ጊዜ ይሄ ኦል ስኪን ታይፕ የሚባል ነገር ልታገኝ ትችላለች። ሰንስክሪን ላይ ኦል ስኪን ታይፕ የሚሆነው ሳሙና ለኦል ስኪን ታይፕ ለሁሉም ስኪን ቆዳ አይነት ይሆናል ሊልሽ ይችላል። ብዙ ጊዜ አያስገድም እሱ ያው ለማርኬቲንግ ፕሮዳክቶቻቸውን ለመሸጥ ለሁሉም ቆዳ እንዲገዛላቸው ብሎ የገለጹት ካልሆነ በስተቀር አንድ ፕሮዳክት ሲሰራ ውስጡ ያለው ንጥረ ነገር አክቲቭ ኢንግሪዲየንቱ ለየትኛው ቆዳ እንደሚመች ተብሎ መጀመሪያ ላይ ይደረጋል። አንዳንድ ጊዜ ግን አልፎ አልፎ የሁለቱንም ቶለሬት የሚያደርጉ ቆዳ ሲሆን ተቀብሎት ሊያልፍ ይችላል። ስለዚህ ቤዚክ ነገሮች የትኛውንም የቆዳ እንክብካቤ ስናደርግ እንግዲህ መሰረታዊ የቆዳ ስኪንኬር የምንላቸው ምንድናቸው? አንድ ሰው ለየትኛውም ቆዳ አንደኛ ፀሐይ መከላከያ ነው፣ ሰንስክሪን መጠቀም ጥሩ ነው። ሁለተኛ ደግሞ ፊትን መታጠብ፣ ዋናው የሚቀድመው ከመታጠብ ስለሆነ መታጠብ ነው። ሁለተኛው ሞይስቸራይዝ ማድረግ ነው፣ ቅባት መቀባት ማለት ነው። ማለት ስለስ ፊታችንን ከመጠን በላይም እንዳይደርግ ከመጠን በላይም ቦዛም እንዳይሆን እንደ ቆዳችን አይነት ቆዳችን ማለት ስለዚህ ያስፈልጋል ሶስተኛው ደግሞ ፀሐይን መከላከል ነው ፊታችን ከሌላው የሰውነታችን ክፍል አንቺ ለምሳሌ ከሙሉ ሰውነትሽ እጅሽ እና ፊትሽ ብቻ ነው ግልጽ የሆነ ይሄ ሁለቱ የሰውነትሽ ክፍል ለፀሐይ ተጋላጭ ነው ማለት ነው በየቀኑ ስትገቢ ስትወጪ ፀሐይ ፊትሽን እጅሽን ያገኝሻል ስለዚህ ይሄንን ፓርት ሌላው ልብስ ይሸፍንልሻል ከፀሐይ ይከላከላል አንዳንድ ሰው ካየሽ ለምሳሌ ቲሸርት የሚያደርግ ሰው ካየሽ ከዚህ በላይ ነጭ ነው ቆዳው በዚህ ወደ ታች ደግሞ ጥቁር ነው። ፀሐይ የሚመታው ፓርት ነው። ፊትም ላይ ለምሳሌ ሂጃብ የምታረግ ሴት ላይ እዚህ ጋር ከዚህ ወደዚህ ጥቁር ነጭ ነው። ከዚህ ወደዚህ ደግሞ መጥቆር ይጀምራል። ስለዚህ ፀሐይ መከላከል አስፈላጊ ነው ማለት ነው። የትኛው ነው ለየትኛው ቆዳ ታይፕ የሚለው መሰረታዊ የምንለው እኛ ለምሳሌ አንድ ሰው ወዛም ቆዳ ካለው ሎሽን ቤዝድ የሆነ ነገር ቢጠቀም፣ ሎሽን ስንል የቅባት መጠኑ አነስ ያለ የውሃ መጠኑ ጨምር ያለ ቀዳዳዎቹን ማይደፍን ቅባትነቱ ፊት ላይ የማይከብድ እና ፊትን ለብጉር የማያጋልጥ ይሆናል ማለት ነው። ጄል ቢጠቀም ለወዛ ፊት ይመከራል። ስለዚህ ከሰንስክሪን ከሞይስቸራይዘርም ሲመርጥ ሎሽን እና ጄል ቢሆን የተሻለ ነው። ደረቅ ፊት ጋር ደግሞ ስንመጣ በተቃራኒው ክሬም ቢሆን የተሻለ ነው። ኦይል ቢሆን የተሻለ ነው። የኦይል መጠኑ ሻል ያለ ስለሆነ ማለት ነው። እንደዚህ እያለን እንመርጥላቸዋለን ማለት ነው። ሰንስቲቭ ፊት ያለው ሰው ሲሆን ግን በተቻለ መጠን ደረቅ ሆኖ ሰንስቲቭ ሊሆን ስለሚችል፣ ወይ ደግሞ ብቸኛው ሰንስቲቭ ብቻ ሊሆን ስለሚችል ለምሳሌ ሰንስክሪን ሲጠቀም በተቻለ መጠን ኬሚካል የሚባሉ የሰንስክሪን አይነቶች አሉ። ኬሚካል ሰንስክሪን ባይጠቀም ጥሩ ነው። አንዳንድ ሰው ሰንስክሪን ተጠቅሞ ፊቱ ተበላሽቶ ሊመጣ ይችላል። እንዴት ሰንስክሪን ተጠቅሚ ፊት ይበላሻል? ያለምንም ሐኪም ማማከር ተነስቶ ሰንስክሪን ገስቶ ሊጠቀም ይችላል። ለንፊዙ ተብላሽቶ ሊመጣ ይችላል። ስለዚህ ይህም ጥንቃቄ ይፈልጋል ማለት ነው። ለነሱ ሚኔራል ሰንስክሪን ነው ምንምከው። ይሄም ግን የሚሆነው ብዙ ጊዜ የመጀመሪያቸው የካፓቸውን በሀኪም ትዕዛዝ ቢሆን ጥሩ ነው የሚሆነው። ሌላው መታጠብ ነው። እንግዲህ ብዙ አይነት መታጠቢያዎች አሉ። ብዙ ጊዜ ግን ለሰንስቲቭ እና ለደረቅ ፊት በጣም ጥንቃቄ እናደርጋለን። የትኛው መታጠቢያ እንደሚሏቸው እናያለን። እነዚህ እነዚህ ነገሮችን እንግዲህ ብዙዎቹ በባለሙያ ታይቶ ቢታዘዙ መወርትሮ ነው። ዶክተር እራሳቸው እንግዲህ ሰዎች ሲገዙ ወደ ፋርማሲ ሄደው ሊሆን ይችላል፣ ወይም የተለያዩ ፕሮዳክት መሸጫዎች ሄደው ቀድሞ ማየት ያለባቸው ምንድን ነው? ወይ ደግሞ ያለ ሀኪም ትዕዛዝ የሚገዛው መድኃኒት፣ የሚቀቡ ለፊት ተብለው ሪኮመንድ የሚደረጉ ብዙ ጊዜ አሁን ከረንት ላይ ከቆዳ ጋር ተያይዘው ሶሻል ሚዲያ ላይ የምናያቸው የሚተዋወቁ ብዙ ፕሮዳክቶች አሉ። እነዛን አይተን ልንገዛ እንችላለን። ቀድመ ማየት ያለብን ምንድን ነው ቅድም ያነሳነው ነው። ብዙ ሰዎች ፕሮዳክት ይገዛሉ። ዛሬ ላይ ፕሮዳክቶች በጣም ውድ ናቸው። ዛሬ አንድ ሰንስክሪን እገዛለሁ ብትይ፣ ምናልባት በትንሹ ዛሬ ከአንድ ሺህ ብር በታች የሚሸጥ ሰንስክሪን ማርኬት ላይ ያለ አይመስለኝም። ደህና ነገር ብራንድ እገዛለሁ ካልሽ ደግሞ እስከ አምስት ሺ ስድስት ሺ ብር ልታወጭ ትችላለች። በአንድ ሰንስክሪን ሶስተኛ ያነሳናቸውን ነገሮች ለመግዛት ከሄደ አንድ ሰው ከአስር እና አስራ አምስት ሺ ድረስ ሊሄድበት ይችል ይሆናል። እነዚህን ሁሉ ገዝቶ ሲመጣ አንዳንዴ ውድቅ የምናደረግበት አጋጣሚዎች ብዙ ናቸው። ይሄ ኢኮኖሚካሊ ክሳራ ነው፣ ሞራሊን ክሳራ ነው። እነዛ እንዳይሆን አንድ ሰው ማድረግ ያለበት አንደኛ የቆዳ ታይፕን ማየት፣ ሁለተኛ ደግሞ የቆዳ ታይፕ በነገራችን ላይ ቀደም እንዳልኮች ማሽኑ መቶ ፐርሰንት አኪሬት አይደለም። ልክ ማሽን ላይ ያየ ነው የቆዳ ታይፕ ትክክል ነው ማለት አለ። ይህንን ኢንተርፕሬት ማድረግ ይፈልጋል፣ ሙያዊ የሆነ አናሊሲስ ይፈልጋል። እሱን ደርማቶሎጂስት ሲያዩ በቀላሉ ኢንተርፕሬት አድርጎ ለዚህ ቆዳ አንዳንድ ጊዜ ድራይ ስኪን ያላቸውን ሰዎች ኦይል ፕሮዳክት መጽፍላቸው ጊዜ ይኖራል። ለኦይል ስኪን ሚጽፉን ኦይል ስኪን ይኖራቸው ለድራይ መጽፍበት ጊዜ ይኖራል። ይሄ የምታዩ ሌላች ተጨማሪ ፋክተሮችም ይኖራሉ። አንዳንዴ ለቆዳሽን ፊት የሚያደርግ የሚመስልች ነገር ትክክል ላይ መጣ የሚችልበት አጋጣሚ አለ። ስለዚህ ሰዎች ማድረግ ያለባቸው በቃ ባጭሩ አንደኛ ቆዳ ታይፋቸው ማድረግ ማወቅ አለባቸው ዝም ብሎ ተነስቶ አላስፈላጊ ሞጪም ባያወጡ ጥሩ ነው። ፊታቸውንም ለአላስፈላጊ ኬሚካል ባያጋልጡ ጥሩ ነው። ከዛ ውጭ ግን ለምሳሌ አንድ ሰንስቲቭ ስኪን ያለው ሰው ባይኖረውም ካን ውስጡ ላይ ማየት አለበት። ፕሮዳክቱ ላይ አንደኛ ፍራግናንስ የምንላቸው ይሄ ፕሪዘርቫቲቭ ውስጥ የሚጨምሩ ነገሮች አሉ። ፍራግናንስ ፍሪ ቢሆን ጥሩ ነው። ሰንስቲቭ ስኪን ያለው ሰው አልኮል ፍሪ የሆነ ሰንስክሪንም ቢሆን ሞይስቸራይዘርም ቢሆን መታጠቢያም ቢሆን መጠቀም አለበት። አልኮል ካለው ፊቱን እሪቴት እያደረገው እየጎዳው እየጎዳው ይሄድና ለበለጠ አላስፈላጊ ጥቁረት ትኩረት ያጋልጧል። ጥቁር ቆዳ፣ በነገራችን ላይ ብዙ ጊዜ የማነሳው ፖይንት ነው። ቆዳችን በትንሽ መቧጨር ሊጠቁር ይችላል። ምንም ሳይሆን ቢንቢ ነክሶን ቦታው ላይ ጥቁረት ይቀራል። ቆዳችን ሳናቀው የሚያቃጥልን ፕሮዳክት የተጠቀምን ከጊዜ በኋላ ለምሳሌ ማዲያት ሊያወጣብን ይችላል። ኢሪቴት ካረገን ቆዳችን እያቃጠለን ከሆነ መልእክት እየላከ ነው። አይ አልተስማማኝ፣ የምቀባው ነገር አልተስማማኝም እና እባከን ይህንን ነገር አቁምልኝ ለማለት ነው። አላርም ነው እንደዛ ያለ ቀጥለን ከተቀባ ነው ቀጣይ የሚያመጣው ችግር ይከፋ ሊሆን ይችላል። ቆዳ የበለጠ የመቆጣት አለርጂ ለማምጣት ይችላል። ያጭር ጊዜ ችግር ነው። የረጅም ጊዜ ችግር ደግሞ እንደ ማድያት አይነት ችግሮችን ሊከሰትብን ይችላል። እንደዛ እንዳይሆን ፊታችን ሪቴት ሊያደርግብን ስለምችል እንደዚህ አይነት ፕሮዳክቶችን ስንጠቀም በጣም በጥንቃቄ በማማከር ቢሆን ወርደ ካውንተር ዝም ብለን ገዝተን ባናደርግ ጥሩ ነው። ስፔሻ የመጀመሪያ ቪዚቷን በዛ መልክ ብናያ ጥሩ ነው። በጣም አሪፍ፣ በጣም ጥሩ ቆይታ ነው ዶክተር። እንግዲህ በስተመጨረሻም የቆዳ አጠባበቃችን የስኪን ኬር ወይ ደግሞ ስኪን ኬር ፕሮዳክቱን ስንጠቀም ለወንድም ለሴትም ተመሳሳይ ነው? እንዴት ነው? ልዩነት አለው? ከፆታ አንጻር እንዴት ይመስልሻል? ይመስለኛል ብዙም ምናልባት እንደ ስራ ሁኔታችን ሊለያይ ይችል ይሆናል። እንደ ቆዳችን ላይ ያለውን ችግር ሊለያይ ይችላል። ግን ስኪን ኬር ሮቲን ማንኛውም አንድ ጤናማ ቆዳ ያለው ወንድም ሴትም ጎደ ነገ እናርገን ሊከመናርገ ብ ተመሳሳይ ነገር ሊከመደል እናደርግ እንችላለን። ስለዚህ በጾታ የተለያየ አይነት ፕሮዳክት አይኖርም። ስለዚህ ወንድም እራሱን ቴክ ኬር ማድረግ አለበት እንደ ሴቶች ማለት ነው እንግዲህ ያው የተለመደው ሴቶች ናቸው ራሳቸውን ቴክር የሚያደርጉት፣ ግን አሁኖችም እየነቁ ጥሩ ነው፣ የመሻሻሎች አሉ፣ አሁን ጥሩ ነው። ስለዚህ ማድረግ አስፈላጊ ነው። በጣም አሪፍ ዶክተር። በስተ መጨረሻ እንግዲህ አንድ የመጨረሻ ለእርጉዝ ሴቶች ማለት የምትፈልጉት ወይ ደግሞ ለእርጉዝ ሴቶች ሪኮመንድ የሚደረጉ የስኪን ኬር፣ ብዙ ጊዜ የሚረሳ ጥያቄ ስለሆነ በጣም መወዱ ጥያቄ ነው። ብዙ ችግሮች እርግዝና ላይ ፊት ላይ ይመጣሉ። የምንጠቀማቸው ፕሮዳክት ደግሞ ሴቶች እርግዝና ላይ የሚጠቀሙት ፕሮዳክት ለምሳሌ ስኪንኬር ፕሮዳክት የምንላቸው ወደ ውስጥ ሰውነት ቆዳችን በነገራችን ላይ ያው እንዳለ ቀዳዳ ነው። ጸጉር ቀዳዳዎች አሉ፣ አደለ? አብዞርብ ያደርጋል ወደ ውስጥ ይመጣል። ያ የመጠጠው ነገር ደግሞ ከደም ጋር ይቀላቀል እና ሄዶ አንዳንዴ ጽንሱም ላይ ጉዳት ሊያደርስ ይችላል። ከዛ አንጻር ለእርጉዝ ሴቶች አንደኛ ማማከር አለባቸው የሚጠቀሙትን ፕሮዳክት። እኔ ብዙ ሴቶች ሮቲን ስክሪን ኬር ነው ብሎ ለምሳሌ እንደ ሬቲኖል አይነት በጣም በእርግዝና ላይ የተከለከሉ ፕሮዳክቶችን ሳይ ተጠቅመው የሚመጡ አካልም፣ ሰንስክሪን ምንም ጥያቄ የለውም እንደ ኖርማል ሰው ተጠቅመው ይመጣሉ። ለእርጉዝ ሴት የተለየ የምንለው አንደኛው ስፔሻሊ ኬሚካል ያላቸው ሰንስክሪኖችን ባይጠቀሙ ሚኔራል ሰንስክሪኖችን መጠቀም አለባቸው። ሁለተኛ ደግሞ አክቲቭ ኢንግሪዲየንቶችን ሲጠቀሙ ሐኪም ያማክሩ ጥሩ ነው። ለምሳሌ ለምሳሌ ማነሳው ብዙ ጊዜ ሬቲኖል ነው። ያው ሁሉም ቆዳ ላይ የምንቀባቸው ነገሮች ወደ ውስጥ አይገቡ ማለት አይደለም። ብዙዎቹ ቆዳችን ወደ ውስጥ ይመጣቸዋል መጠኑ ይነስ እንጂ እንደሚዋጥና እንደ መርፌም ባይሆን ቆዳችን እያሳልፍና ከደማችን ጋር መቀላቀሉ ማይቀር ነገር ነው። ስለዚህ እነሱ ጋር ደግሞ የተለየ ብዙ የቆዳ ችግሮች በእርግዝና ጊዜ ይመጣሉ። ለዛ ሲባል የተለየ ኬርም ያስፈልጋቸዋል። እርጉ ሴቶች በዛ መልክ ቢያዩትና ቢያማክሩ ጥሩ ነው። እሺ እጅግ አድርጌ ያመሰግናለሁ ዶክተር በስተመጨረሻም እንግዲህ ያልተነሳ የሚሉት ወይ ደግሞ ለተመልካቶች ማስተላለፍ የሚፈልጉት ነገር ካለ እድሉ ይስጥ። ብዙ መነሳት ያለባቸው ፖይንቶች ይኖራሉ። ያው በዚህ በአጭር ፕሮግራም ሁሉም ነገር ከበር ማድረግ አይቻልም። ዋናው አቅጣጫ ለመስጠት እና ጥቆማ ለመስጠት ነው። ዋናው አላማው እንግዲህ ሰዎች ማንኛውም የቆዳ ችግር ሲኖርባቸው ባለሙያ ማማከርን ልምድ ብናደርግ ጥሩ ነው። ብዙ ጊዜ አሁን ጥሩ ለውጦች እንዳሉ በደንብ እረዳለሁ በደንብ ጥሩ ለውጦች አሉ። ሰዎች አንዳንዴ ቢዚ እንኳን ሲሆኑ ቅድሚያ እየሰጡ ለቆዳቸው ይመጣሉ እና እሱ ጥሩ ነገር ነው። ከዛ ውጭ ግን ኦቨር ካውንተር ደፍረን ገስተ የምንጠቀማቸው ስኪን ኬር ፕሮዳክቶችን በደንብ አማክረም ቢሆን ስፔሻሊ፣ አንደኛው ቪዚት ሁሌ የምለው ይ አንደኛው ቪዚት ከብዙ ነገር ይጠብቀናል። ይህን ማድረግ መለመድ አለበት። ቆዳችን በጣም ውሃ ይወዳል። ውሃ ጠጡ ትላለሁ። ስኪን ሃይድሬሽን በጣም ኢምፖርታንት ነው፣ ከብዙ የቆዳ ችግሮች ይጠብቀናል። ቆዳችን ስትረስ አይወድም፣ ስትረስ ቀንሱለት። ጣፋጭ ምግብ ብዙ አትብሉ፣ ኤክሰርሳይዝ አድርጉ። እነዚህን አይነት ጥንቃቄዎችን ካደረግን ቆዳችን ላይ ጥሩ ለውጦችም ማየት እንችላለን፣ በቀላሉ ማለት ነው። እሺ፣ ዶክተርም እጅግ አድርጌ አመሰግናለሁ። ተመልካቾችም እንግዲህ በቂ ግንዛቤ አግኝታችኋል ከስኪን ታይፕ እና ስኪን ኬር ተያይዘው ብዙ ጥያቄዎች እንደተመለሱላችሁ ባለሙሉ ተስፋ ነኝ። ከዚህ በኋላ የሚኖራችሁን ጥያቄ ከስር በምናስቀምጠው ስልክ ቁጥር ልታደርሱን ትችላላችሁ። ለሰጡን ሙያዊ ሀሳብን ዶክተር እጅግ አድርጌ አመሰግናለሁ። ሌሎች የማራኪ ጤና ፕሮግራሞች ይቀጥላሉ። ጤና ይስጥልን።